ስለብር አያያዝ አንዳንድ ነገር እንነጋገር ብለን የሚገርማችሁ ብር ይዘሽ ታውቂያለሽ? ለመሆኖት ብሬዘሽ ስለሽ ጠቅም አድርገሽ ደሞዝሽ እኔ ይዣለሁ። ድሮ ስንት ይዘሽ ታውቂያለሽ? አስራ ስምንት ሺ ሪያል በእጅ ይዘሽ ታውቂያለሽ? የራስሽ ብር

መሄድ እና የሆነ ችግር ከመጣብሽ ሙሉ ዝም አስለቀሽ ማስለቅ ትችላለሽ። ያው ችግሩ ረፍት ሰጠኝ። ያው ያስኩኝ ዝም ብለሽ በቀላል ነገር አታዋጭም ማለት የዛን ሰዓት በጣም ከባድ ከሆነ ከባድ ነገር ስለዚህ 18 ሺህ ሪያል ይዘሽ ነበር ማለት ነው። ያ ማሻአላ እኔ አይደለም 18 10 አስር ሺ ሪያል ራሱ ብትሄጂ አላውቅም። ዘጠኝ ሺህ አውቃለሁ፣ አስር እንኳን አልሞለም። ያኒ ያው እንትን ሲጀመር አትሙላም፣ ህይወት አትሙላም እና ዘጠኝ ሺ እያውቃለሁ ያንንም ዘጠኝ ሺ አጋጣሚ ይሄን አይደለም ይሄን ይጠራቀም ንኝ ማ ዘጠኝ ዘጠኝ አስር አይደርስም እኮ የሰው ነው። አጋጣሚ ሆነ ብር ማቀያየር ስላለብኝ አቀያየርኩኝ። እንደዛ በጅ ዥ እንጂ የራሴን ብር ከስንት ከአምስት ሺ የዘለለኝ የራሴን ብር ዥ አላውቅም። አጠራቅም ያለውቅም ተፍታፉ ነው ምልከቡ በየወሩ በየሁለት ወሩ በየሶስት ወሩ ገና ህበብቲ አሁን ዛሬ አለ ለምሳሌ አዲስ ወር ጀመርኩኝ፣ አይደለ እኮ አዲስ ወር አዲስ ወር ጀመርኩኝ አይደለ? አሁን ይሄን ወር ስጨርስ እንዳደርጋለሁ፣ ይሄን ወር ስጨርስ ወደዛ ልከዋለሁ ብዬ ነው ከወዲሁ አዘጋጅቼለት እንትን እምለው እጄ ሳይገባ ይላካል፣ ይጠፋል።

ያሳሰኝ ሆናል እንጂ፣ እየደከመች መጣ ደከመች። እኔ እየደከመን ስንመጣ የሆነ ነገር እንግዲህ ዋጋ ይኖረዋል። ባሌ አዎ ባሌ ይኖረዋል ሁሉም ነገር አንድ ደቂቃ እንኳን ዋጋ ይኖረዋል። እኔ እንቅልፍ አላርም ማለት ነው። ባላርም ነው የምንነሳው አደል ሰው ቤት ስንሰራ አምስት ደቂቃ ዘጠኝ ሰዓት

አላማና ህይወት ያለን አይመስላችሁም። እና ምን ታደርገዋለሽ አሁን ከዚህ ሁሉ ብር ጀምር ስንት ይመስላችኋል? ሲቀጥል ከዚህ ሁሉ ብር የእኔ ድርሻ ስንት ይመስላችኋል? ልንዋራ ሰው ነው፣ ልንኖር ሰው ነው። ና ይህማንስ ይገምጡ እንዴ ይመስላችሁ እና ስንት እና ቤተሰብ ብር አያያዝ እንወቅበት። አይሞላም ዱኒያ አይሞላም። ያው ለዚህ ብለን ነው የምንኳት ነው ከሀገር ከቤተሰብ አላቅም። ወላሂ ብዙ ጊዜ ከሀገራችን እና ከቤተሰብ ስንርቅ ብዙ ነገራችን ይረሳል። አላቅ የሆነ የሚያቃውቀዋል ከሀገሩ ከወጣ የቆየ ሰው ያውቀዋል ስሜቱንና አይሞላም። የሆነች ለስራ የምትሆን መላ ከያዝን ወደ ሀገራችን ተመልሰን የራሳችን ህይወት መኖር አለብን። ስራ ካለ የጎረሯችን መዝጊያ የሚሆን ስራ ካለ በቃ አለቀ። ቤት ሰርተው ሳይኖሩበት ሳይገቡበት የሚሞቱ አሉ። ሶ ይህን ላርግ ይህን ላርግ ይህን ላሟላያል እንትን ማለት የለብንም። እንወቅበት። ሰራ ሰራ አርገን መላ የመስሪያ ካያዝን መሄድ ነው ያለብን። ብዙ መቆየት አያስፈልግም። በተለይ አሁን አዲስ የምትመጡ ልጆች ማለት ነው፣ እወቁበት እድሜያችን ሄዶ ይዘው አሁን ጭብጥ አርገው ይዙ ነው። ለምንም ለምንም ያብር ሳይሆን ይቀራል። አሁን አብዛኛውን ኢትዮጵያ ላይ በስማቸው በራሳቸው ስም የኔ የዛሬ ስንት ዓመት መቶ ሺ ብር ብዙ ዋጋ ነበር፣ የሆነች ቦታ ላይ፣ የሆነች ቤት ላይ፣ የሆነች ነገር ላይ ብትደረጊያቼ ይቀጥላል ቁጭ ነበረ ግን ባንክ ራሳቸው ባንክ አስገብተው የኔ እናታቸው ስትታመም ስንት የማይረዱ ልጆች አሉ። ገንዘብ ያዙ ከሌሎች ወት የኔ አለቅጥ ህይወታችሁን የኔ እያመማችሁ ሐኪም ቤት እስከ መጨረሻ እኮ እንትን ያንን ገንዘብ ለአንተን ላይሉት ይችላሉ አንዳንድ ሰዎች።

ሄድኩኝ አሞኛል ል ጤነኛ አደለሁም ያስነጥሰኛል ከባድ ነው ህመሙ ለራሴ ያውቀዋለሁ ሄድኩኝ ሰደልያ በሽታ የነገርኩት ሁለት አይነት መድሃኒት ሰጠኝ ብሮ በጣም ውድ ነው ሰደልያ አደለም እንትን ማንኛውም ነገር ውድ ነው አደለም መድሃኒትና ከባድ ነው ህመሙን ብሎ ሁለት አይነት እንትን አለልኝ እና አዘዘልኝ ና ሁለቱም ወደ ስንት ተጠጋ መሰለሽ ያው አምስት መቶ በዩ ወደ አምስት መቶ ጠጋ ማለት የአንዱ መቶ ምናምን አንዱ ወደ ሁለት መቶ እኔ ደግሞ በዛ ሰዓት ያለውበት እኔ ነኝ የማውቀው ችግር ላይ ነኝ ችግር ስለሽ ሚብስ ከእኔ ማስበልጠው ነገር አለ ከራሴ ማለት ነው ሶ ላስ በርጃ ያለ ክቡክራ ብዬ ሄድኩኝ ማለት ሂሳቡን አውቄ አሳንትን ብዬ ነገ መለሳለሁ እንሻላ ብየው ሄድኩኝ ራሴን ራሴ ነኝ ያለሁበትን ሁኔታ ና በዛው ሳልገዛው ቀረው ማለት ነው። የሆነ ቀን ቀን እየወለደው በዚህ አልቻልኩም ምና ነው ማስቀድመው ነገር ስለነበረኝ ነው። መቶ ብር ዋጋ አላት ንአምስት አምስት ብር ዋጋ አለው ሰው ግን ግን ደግሞ ከጤና ይበልጥም ነበር። ከጤና ይበልጥም ማው ያው እኔ በሰዓቱ የያዘኛው ራሴ ስለማውቀው እንጂ ራሴ ያስበለጥኩትን ነገር ዞሮ ዞሮ ምንድን ነው? ከዛ ቀንን ቀን እየወለደው በጣም ረዥም ጊዜ ኑሮኝ ራሱ ሳላደርገው ቀረው ወይም በሽታን ሳልታየው ቀረው ማለት ነው። ምን ቢሆን ጥሩ ነው? ይሄ በሽታ ደም መውጣት ጀመረ። በአፍንጫዬ ደም ይወጣኛል፣ ሳስነጥስ በጣም በሽተው ኦቨር እንትን አለ ማለት ነው ውስጤ ቃሱ ምናምን እና ካለፈ በኋላ እንደዚህ ደም መውጣት ሲጀምር ያስደነግጣል፣ እና ያው እራስ በናናቸው ሰው ሲፈርድብሽ እንትን ያለሽ እና ታክም እኮ ትላቸዋለሁ። አንዴ አልሐምዱሊላሂ ደህና ነኝ። እና የሚቀድም እና የማይቀድም ነገር አለው። በተለይ በቀላል ነገር አለወጣም ብለን እራሳችንን ትተን እራሳችንን ጥለን ሌሎችን ነገራቶችን ማስቀደም የለብንም። ጤናችንን አስቀድም። አረቡት በጣም መድኃኒት በጣም በጣም ነው የሚያበዙት። ምንም እንትን የለውም። በየአረቡ ቤት አንዳንድ ቤት ናቸው እንጂ የማይጠቀሙት፣ በጣም ከይና ይጠቀማሉ ለምንም በሽታ

በቀላል የምናገኘውን ነገር ገንዘብ ያዙ ሲባል ደግሞ ሁሉንም በአግባቡ ሲሆን ነው ጥሩ። ገንዘብ ወይ አለማሻ ወይ እያጠፋሻ ነው። ገንዘብ ወይ ለኛ ወይ ለቤተሰብ ሳይጠቅም ነው ዝም ብሎ የሚጠፋው እና እንወቅበት፣ አያያዙ ወንዶቼ። አሁን ይህንን ምንድነው የምታደርጉት ባትሉን ማለት ነው እና የምር እንወቅበት በተለይ አዲሶች ታይ በቃ የሆነ አጋጣሚ ትዝ ብሎኝ ነበረና ሚዲያ ላይ ነው ያለን ው ለማንኛውም መልከም እንሻላ። በሌላ ጊዜ እንገናኛለን። ላይክ አደርጉ፣ ሰብስክራይብ፣ ሼር፣ ኮሜንት አበረታቱ፣ አበረታቱ ማንኛውንም የቪዲዮ እንትን ሲጽፉልን አይተን እንሄዳለን። መልሽ እየተባሽ ተቸግረሻለ እየተባረ ከሆነ በርቺ ማለት ራሱ አንድ እንትን ነው። ዱትዬ አበረታቱን አይከፈልበትም። እስከ መቼ የኗሪ አናው ኗሪ ሁንን፣ እንኖራለን እስከ መቼ የሚለውን ታሳቢነት እናደርገው። ይታሰብበት፣ ሁላችንም ቆም ብለን ማሰብ አለብን። እስከ መቼ ወላሂ እስከ መቼ እስከ መቼ? ሰው ቤት እድሜ ሀገራችንን ሰላም አድርጎ ቤተሰቦቻችንን በጤና የምናገኛቸው ያደርገው ኢንሻላህ። ዱዓ አድርጉልን፣ እኛም ዱዓ እናደርግላችኋለን።